ስለዚህ ተገናኝተዋል ማለት ነው። አቶ ቶማስ ቴዲን አገኝቶት ስለ አዶኒ አባቴ የጠየቀው ነበር። እንዴት ነው ሊሆን የቻለው? እንደዚህ ምንድነው የሰማው ፍንጭ አለ ሆኖ ምናምን፣ አረምንም የለም የሰማሁት እንዲሁ ምን ሆኑን በምክንያት ነው ውስጥ እንደዚህ ሊሆን ስ የቻሉ ብሎ ሲጠይቀው ይሄድ ነበር፣ አብረን ነበርና ሁለት ሰዎች ናቸው መጥተው የያዙት ማለት ነው። ምንም አላውቅም ብሎ እየተናገረ ነበረ። እንዴት እንደዚህ ሊሆን ይችላል? እስኪ ያለውን መረጃ አጣርተህ ነገረኝ። ደግሞ ሕጻናቶችን ብሎ እየነገረኝ ነበር። ሴትም እንደሆነች ነግሮኛል ብሎ እየነገረው ነበር። ይሄ መረጃ ግን ማን ነው የሚያውቀው ሲለው፣ አይ ማንም የሚያቅ አይመስለኝም ብሎ እያለ ነበረ። አሰላሙ አሌይኩም ወረመቱላሂ ወበረካቱ። ወደና የተከበራችሁ የቻናል ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ሀኝ አልሐምዱሊላ በያላችሁ ወጥታለሁ። በእርሶ ሰላማችሁ ብዝት ብዝት ይብልኝ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ከሆኑ ላለሁኝ እንግዲህ እንግዳ እንደሚታየው በጣም ደስ የሚል እና አስተማሪ ነገር ያለውም ነው። ጊዜው የቀረቡት ማለት ነው ጋሽና አቶ ቴቴትና አቶ ቶማስ ተገናኝተው እያወሩ ነበር፣ የነበረውን ሁኔታ እሱም እየነገረው ነበረ። ግን ይመስለኛል ቴዲ አሁንም አቶ ቶማስን ያገተው እሱ ነው ማለት ነው። ምክንያቱም እሱ ዞር ሲል፣ እሱም ወደኋላ እያየ ነበር። እና ቴዲ ነው የማግተው ነገሩን ያወቀው ያው እሱ ብቻ ስለሆነ እያለ ስለሆነ ቴዲ አግቶታል ማለት ነው። በሌላ በኩል ወደ በሌላ በኩል ስናይ እንግዲህ ይህን ኑንሻና ኢሉሻ በጣም እየተግባቡ አይደለም። ምክንያቱም ኤሉሻ ያው ባዶን ሁኔታ ስለምትቀና ኑንሻን በጣም ታሰቃያታለች ማለት ነው። ይህንን የሚያይ ደግሞ መኩ ደግሞ ምንም መቋቋም አልቻለም። እንዴት ነው እንደዚህ ሊሆን የቻለው? እኔስ እህቴን ለምንድን ነው እንደዚህ የምትናገራት? ለምንድን ነው እንትን የምትላት? እያለች እየተናገረችው ነበር። አንቺ ነግሬሻለሁ፣ ወይም ከኔ ጋር እንዳንጣላ እኔ አርፈሽ ተቀመጭ። ለምንድን ነው እንደዚህ እህቴን የምትናገሪያት? ለአንቺ እኮ እንደዚህ ወይም ገረድ ወይም እንትን ሄደለች ምሽ ሰርተሻት ወይም እያለሱም እየተቆጣት ነበረ። በሌላ በኩል መቼም በጣም በ ኤሉሻ ሁኔታ በጣም ነው የተከፋችው፣ በጣም ነው ያዘነችውም። እንዴት እንደዚህ ሄደን ትናገራታለ በማለት እስካሁን ድረስ እኔ ኤሉሻ መስል ማስታወሷን አያቁም። የሚያውቁት ያው የተወሰኑ ሰዎች ወንድሟና ወይዘሮ ሄለን ናቸው የሚያውቁት። ሆነ ሌሎቹ አያቁም። እስካሁን ድረስ እንግዲህም በስጋዜ የሚያው ኑኑሻን በትጋ ዜና ናት። አሁን ላይ ያለችው የምታሳልፈው ነገር በጣም እያሳዝናል። ይህ ሁሉ የወይዘሮ ሄደን ሴራ ነው ማለት ነው። በጣም ነው የሚከብደው። እንደዚህ ማድረግ የለባትም እኔ እንጃ። አሁን ላይ ኑኑሻ በጣም ነው የተሰበረችው። ከሚገባ በላይ መቋቋም ራሱ አቅቷታል። ራሷን ምንትም ማለት በጣም ነው ያቃታትና በሌላ በኩል እንግዲህ ይህን የ ኤሉሻ ወንድም መጥቷል ማለት ነው። በጣም ደስ ይላል። ኤሉሻና አዶኒ በጣም እየተግባቡ ነው፣ ግን ይህን ሁሉ ስሜት እንዳለው ለኑኑ አላወቅም ማለት ነው። አዶኒ በጣም ለሚከብደው መጨረሻ ላይ የሁለቱም አስቸጋሪ ሁኔታ ላይ ነው የሚገቡት ማለት ነው። በሌላ በኩል እንግዲህ ይህን ያፌት ወይዘሮ ሄለን የት ነው ያለው? ስለዚህ ባልደራቦቹ ጋር ደውለሽ ጥሪ ብዬሻለሁ። እንግዲህ እኔ እና አንቺ አሁን አንላቀቅም፣ የት ነው የወሰድሽው? እያለ እያጨናነቃት ነበረ። እሷም እንግዲህ ቴዲ ጋር ደውላ መቼም እዚህ ስራ ውስጥ የለሁበትም በለኝ የለም እኮ ብላ ስትነግረውም እኔ ስለንት የግል ህይወት አይመለከተኝም፣ አያገባኝም፣ ምንም የሚመለከተኝ ነገር የለም። ለኔ ለምንድነው የምትነግርኝ ብሎ እያላት ነው እሱ። አይ ነግር ያለው አንተ ከኔ ጋር ጨዋታ ፈልግሃል መሰለኝ፣ ስለዚህ ህዝብ ውስጥ ባስገባ ይሻልሃል፣ መጨረሻ ምንም አያምርም እያለችው እየተናገረችው ነበረ። በሌላ በኩል ደግሞ ያው ኑኑሻ መታገቷን አይሰማም ነበረ፣ አልሰማም ነበረ። የኤሊሻ ወንድም ማለት ነው። በመጨረሻም መታገቷን ሲሰማ ያለውን ነገር ቶሎ ወደ ኑኑሻ ይህና ታግተሽ ነበር እንዴ ብሎ ሲዴቃት፣ አዎ ታግቼ ነበረ ብላት ነግረዋለች። ደም ፈለገው ስለው አይበቃው አልሰማም ነበር። በድንገት ስሰማ በጣም ነው የደነገጥኩት ብሎ ይላታል። አያ ምንም የሚያስደነግጥ ነገር የለኝም እና ሁሉም ሰላም ነው ብላ እየነገረችው ነበር። ያው ውስጧን በውስጧ ይዛ ወይ ምን ሆነች ነው እንደዚህ ትግዝ ብለሽ ለብቻሽ የምትቀመጭ ምግባት ወይም በሰላም ነው ወይ ብሎ ስጠይቃት፣ ሰላም ነው ሁሉም ሰላም ነው እያለች እሷም ትመልስለታለች ማለት ነው። በመጨረሻ መኩ ይመጣና ህጤ እንዴት ነች ለንሽ ወይ ብሎ እየጠየቃት ነው እሱ ምንድ ነው እዚህ ቤት እየተፈጠረ ያለውስ? ምንድ ነው የሆነ ያለውስ? ምን ሆነሽ ነው ውስጥ አሁን ልከ ሰዎች እየራቅ ነው ያለሽ እና ምንድን ነው የተፈጠረው? እንጅኮ ጎበዝ ልጅ ነሽ፣ ነገ ለእናትሽ ትጠቅሚያለሽ፣ ትደርሻለች ብሎ እሱም እየነገራት ነበረ። በቃ ሷን በውስጡ አይ መስሎህ ነው እያለች እየተናገረች ነበረ። በጣም ደስ ይላል። በሌላ በኩል እንግዲህ መሲ ፈርታለች ማለት ነው ያለውን ሁኔታ ስለደረሰችበት ወይዘሮ ሄለን በጣም ነው የምታሳዝነው። ይህ ሁሉ ግን እንዲህ የሰራት የቴዲ ተንኮል ነው። ቴዲ ጓደኛ መስሎ ቀርቦ እንደዚህ ጉድ ሰራት ማለት ነው። ያለውን መረጃ ለወይዘሮ ሄለን እየተናገረ ማለት ነው። ይህ ሁሉ ሲፈጠር ግን መኩም ሆነ ማንም አያውቅም። ይህን ሁሉ የምትጋፍጠው ብቻዋን መሲ ብቻ ናት። ማንም ሰው ሊረዳትም ሆነ ሌላትም አይችልም። ምክንያቱም አልተናገረችም። ያለውን ሁኔታ በሙሉ እሷ ብቻ ናት የተሸገመ እየተቀመጠችው ማለት ነው። ለቶማስ መንግለሹ ነው ከቤት ጠፍቷል። ምንድን ምንድነው ያልሸው አንድ ነገር ቢሆን ከአንቺ ጋር አንላቀቅም እያለች ወይዘሮ ሄለንም እየተናገረች ነበረ። መሲም እኔ ምንም የማውቀው ነገር የለም፣ ምንም ያልኩት ነገር የለም። በቃ ተይኝ። አንቺ ለምንድን ነው የምንበጣብሽኝ? እኔ ምን አድርጌሻለሁ? በቃ ተይኝ። ኑሮዬን ኑሮ ልኑርበት እያለች መሲም እየተናገረች ነው። እሷም አንላቀቅም እያለች ነው። እያፌቱ ደግሞ በሌላ በኩል አቶ ቶማስ እየት እንዳለ መናገር አለብሽ። ስለዚህ ጋሽ ሳይመጣ ከዚህ ቤት እኔም ንቅንቅ ካለልም አንቺም ንቅንቅ አትያትም አለቅሽም መጨረሻሽ መሽም አያምርም። እያለ እያስፈራራስ ነበረ። አንተ ቆይ ማተራህን ጠብቅ ብቻ። እኔ እናንተ አንላቅቃትም እያለች እሷም እያወራች ነበረ። በሌላ በኩል ደግሞ ለ ለአንሻ ወንድም ለእንሽ ወንድም የሚያማልን ሴት ምናምን እየቀጠረች ነበረ። ግን ልጅቷም ያለውን ነበር ሁኔታ እየነገረቻት ነው። ስሟ ምናምን ተዋወቁ። ስምሽን በቃ መቀየር አለብሽ እያለቻት እንዲ፣ ከስራው ጋር ስሜ ምን ያስቸግራል ብለሽ ነው፣ ለምንድን ነው ስሜን መቀየረ ውስጥ እያለች እየተናገረች ነበር። አይሱና ጠይቅኝ አይመለከትሽ ነገረሻለ በቃ አድርጊያ ሽና አድርጊ እያረቻት ነበረ። ይህን ሁሉ ግን ቤት ውስጥ እያለ አያውቅም ማለት ነው። በሌላ በኩል ግን አዶኒና መቁጠር ጥረውባታል። የሚሰራውን ሁኔታ እየደረሱባት ስለሆነ መጨረሻ ላይ ይኸው ሁሉም ነገር ሊወጣባት ነው ማለት ነው። ያወራችውን ነገር በሙሉ ሊታወቅባት ነው። አሁን መጨረሻ ፓርስላ እየደረሰች ነው ማለት ነው። መጨረሻውን አያምርም። የጀመረ አጀማመሯ በጣም እየተጓል ስራ ስለ እንግዲህ የአቶ ቶማስ ያለበትን ሁኔታ አቶ ቴዲ ያቃል ማለት ነው። ቴዲ ሁሉንም ሸምጧቸዋል። ይህን ሁሉም ያደርገው አንደኛ ለገንዘብ ብሎ ነው። ሁለተኛ ነገር ደግሞ ያለውን ሁኔታ ስለሚያውቀው መረጃውን ለሰው ሆነ ለምንም እንዲሰጥ ስለማይፈልግ በውስጥ ስለሆነ ያለው እሱ ይዞታል ማለት ነው። እዚጋ ግን ሄለንን ያው አላት ገባት ማለት ነው። እሱ በራሱ ሁኔታ ነው መጨረስ የሚፈልገው። በጣም ያሳዝናል። አቶ ቶማስ መያዝ የለበትም ወይም ደግሞ ምንም ማለት የለበትም ነበረ፣ ግን ያው ተይዟል ማለት ነው። ይህ ሁሉ የሚያደርገው ግን ቴዲ ነው። ቴዲ በጣም ውሄሉ የሚያገኝ ይመስልዋል። ነገር ግን አያገኛትም። እሷም አንተን አልፈልግህም፣ ልጄ የተሻለ ሁኔታ ማግኘት እንዳለባት ነው ማስቦት። ልጄ ያለችበት ሁኔታ ደስ እሚል ስለሆነ ለልጄ ነው እያለች እየመለሰች ስለሆነ ለልጇ ነው አሁን ላይ እንትን እያለች ያለው ማለት ነው። በሌላ በኩል እንግዲህ መኩና አዶኒ ያለውን ሁኔታ ተመካክረው አሁን ላይ ጥሩ ስራ እየሰሩ ነው ማለት ነው። ጋፌትና ደግሞ የኢሉሻ ወንድም አንድ ጋር ተመካክሮ የሆነ ነገር ሊያደርጉ ወስነዋል ማለት ነው። ከኔ ጋር አብረውኩን እያለችው ነው ሄለን በዛን በዚህም በቅጣጫውም እንግዲህ መጨረሻ ላይ እያዘረች ማለት ነው። ምክንያቱም ከግራም ከቀኝም ይዘዋታል። በጣም እያሳዝናል። በጣም ነው የሚያሳዝነው። እንደዚህ በመሆኑ በጣም ነው የሚያሳዝነው። እንግዲህ ከሄደን መጨረሻ ደግሞ እናያለን ማለት ነው። በጣም ደስ የሚል ቆይታ ነበረ። ስለ ስራ ተረሰሩኝ፣ ስለምታበረታቱኝ ከልብ ከልብ አመሰግናለሁ። ሀገራችንን ሰላም ያርግልን። በያላችሁበት አለም ዳርቻ ሰላማችሁ ብዙት ብዙት ይበልልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ አሰላም አሌይኩም ወረህመቱላሂ ወበረከቱ።